ሰላም ሰላም ውድ የዘመን ስፖርት የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሁሉ ያማረ የደመቀ ይሁን። በአውሮፓ ታላላቅ ሊጎች ላይ የተሰሙ የሚገኙ የዝውውር መረጃዎች አሉ። እንዲሁም በሁሉም ሊጎች እንግዲህ የ2023 24 የውድድር ዘመን መገባደጃ ላይ እንገኛለን። ቀደም ብለው ዋንጫውን ከፍ አድርገው የሳሙ ታላላቅ ክለቦች አሉ። ሊቨርፑልንና ባየር ሙኒችን መጥቀስ እንችላለን። ስለሆነም ምን እየተከሰተ ይሆን የሚለውን ትሰማላችሁ። በአርሰናል ቤት ከጉዳት የተመለሱ ተጫዋቾች አሉ። ወሳኝ የሚባል ሁለት ጨዋታም ይጠብቃቸዋል። በዝውውሩም ከፍተኛ ተሳትፎ እያደረጉ ሲሆን ምን ምን ተደረገ የሚለውን ከኔ ጋር ስትቆዩ ትሰሙት አላቸው። በማንቸስተር ሲቲ ቤት የዘንድሮውን ያልተጠበቀ ውድቀት ላለመድገም በዝውውሩ ከፍተኛና ያልተጠበቁ ነገሮችን እያደረጉ ይገኛሉ። የዘንድሮ ሻምፒዮን ሊቨርፑል ቤትም እንደዚሁ። ማንችስተር ዩናይትድም ከአውሮፓ ሊጉ ፍጻሜ በፊት ዛሬ ለማንችስተር ዩናይትድ ዋጋ ቢስ የሆነውን ትልቅ ጨዋታ ያደርጋል። ውድ አድማጮች ከቀጣዮቹ ደቂቃዎች ከእኔ ጋር እንድትቆዩ በመጋበዝ እስኪ ሁላችሁም ይህንን ቻናል ሰብስክራይብ እያደረጋችሁ አብራችሁኝ እንድትቆዩ ጋብዛለሁ። መልካም ጊዜ ይመኛለሁ። የአርሰናሉ አማካኝ ዴክላን ራይስ እና የፊት መስመሩ ተጫዋች ካይ ሃቨርት ወደ ስልጠና ተመልሰዋል። ይህም ለመድፈኞቹ ትልቅ ማበረታቻ እንደሆነ ሲነገር፣ ስቴዲየሙ ለደጋፊዎች ተብሎ በተከፈተው የልምምድ ሰዓት ላይ መገኘታቸው የሚታወስ ነው። ዲክላን ራይስ አርሰናል ከሊቨርፑል ጋር በነበረው ጨዋታ ከቡድኑ ጋር አብሮ መጓዝ አልቻለም ነበር። ካይ ሃቨርትም ከየካቲት ወር ጀምሮ ባጋጠመው የረዥም ጊዜ የጡንቻ ሕመም ምክንያት ወሳኝ አርሰናልን ዋጋ ባስከፈሉትና አርሰናልም እሱን አጥብቆ በፈለገበት ሰዓት መገኘት አልቻለም ነበር። ነገር ግን በኤምሬስ ስቴዲየም ለአርሰናል ደጋፊዎች በተደረገ ክፍት የልምምድ ማዕከል ሲለማመዱ ታይተዋል። በሰላሳ ሰባተኛ ሳምንት አርሰናል ከኒውካስል ጋር በሚያደርገው ፍልሚያ ሁለቱ ምርጦች ይሰለፋሉ ተብሎ ተብሎም ይጠበቃል። ይህ ጨዋታ አርሰናል በፕሪምየር ሊጉ ሁለተኛ ሆኖ ለመጨረስ ወሳኝ ጨዋታ አድርጎ ነው የሚጫወተው። የእግር ኳስ ተንታኙ ፖል ሜርሰንም እንግዲህ ስለ አርሰናል የተለያዩ ጉዳዮችን አነስቷል። ከነዚህም መካከል አርሰናል በፕሪምየር ሊጉ እና በሻምፒየንስ ሊጉ ፍክክር ውስጥ ባይኖርም እድገት እያሳየ ነው ብሎ ያምናል። አርሰናል ከሊቨርፑል በመቀጠል ሁለተኛ ደረጃ ላይ ተቀምጧል። ሊቨርፑል ቀድሞንም ሻምፒዮን መሆኑ የሚታወቅ ጉዳይ ነው። መድፈኞቹ ባለፈው ሳምንት በፓሪስ ሴንት ጀርማ ከአውሮፓ የሊቃ ውድድር መውጣታቸው ይታወሳል። የእግር ኳስ ተንታኙ ፖል ሜርሰን ግስጋሴን አይቻለው የቻምፒየንስ ሊግ ግማሽ ፍጻሜና ምናልባትም ሶስተኛው ነው ሊያጠናቅቁ ይችላሉ። በዚህ መንገድ ወጥ ናቸው ሲል ለስካይ ስፖርት ተናግሯል። ምንም ግንኙነት ለሌላቸው ሰዎች ሁሉንም ነገር ዝቅ አድርገው ሊመለከቱት ይችላሉ። ከደጋፊዎችና ከአርሰናል ጋር የተገናኙ ሰዎችን ካነጋገርክ ሚኬል አርቴታ ክለባቸውን እንዴት እንደመለሰላቸው ይነግሩሃል። ለማስታወስ ያለብን ከስድስት ዓመት በፊት የነበረውን አርሰናል ነው። ለሻምፒዮንስ ሊግ ብቋል ነበሩም ሰዎች ያንን ይረሳሉ ብሏል አርሰናል በፕሪምየር ሊጉና በሻምፒየንስ ሊጉ ለክብር ግስጋሴ አንድ እርምጃ ወደፊት መሄድ ስላለበት ጉዳይ ፖል ሜርሰን አክሎም የፊት አጥቂ ይፈልጋሉ። አንድ ማግኘት አለባቸው። በሚቀጥለው ዓመት እየተሻሉ ይሆናሉ፣ ነገር ግን የመሃል አጥቂ ያስፈልጋቸዋል። ካላገኙ በሚቀጥለው ሲዝን ሊጉን አያሸንፉም ሲል እርግጠኛ ሆኖ ተናግሯል። መድፈኞቹ በራሳቸው የጉዳት ችግር ጥረታቸውን እንቅፋት ፈጥረውበታል፣ ነገር ግን በሚያሳዝን ሁኔታ በክረምቱ ገበያ ውጤታማ ለመሆን የአርቴታ ቡድን ምን ያህል ነገሮችን ማሳካት እንደሚችል ለማሳየት አልታደለም ብሏል። እንግዲህ ማንቸስተር ሲቲም የዘንድሮን የውጤት ውድቀት ላለመድገም እየተጉ ይመስላል። የኬቨን ዴብሮይንን የዝውውር ሁኔታ ለማስታገስ በከፍተኛ ሁኔታ እሱን ለመተካት እየታተሩም ይገኛል። በዚህም በባየር ሙኒሽ ቤት የማይበገረውንና አስደናቂውን የጀርመን ዓለም አቀፍ ተጫዋች ፍሎሪያን ዊርትዝ የክረምቱ የሲቲ ቅድሚያ ኢላማ አድርገው እየፈለጉት ይገኛሉ፣ የተለያዩ ዘገባዎችም ይጠቁማሉ። በተጨማሪም የኤሲ ሚላን እና ኔዘርላንድስ አማካይን ቲጃኒ ራይንደርስ ሌላው እያማተሩበት ያሉት ተጫዋች ነው ማንችስተር ሲቲዎች። ሊቨርፑል በበኩሉ የባየር ሊቨርኩሰኑን ጀርሚ ፍሪምፖንግ የትሬንት አሌክሳንደር አርኖልድ ምትክ እንዲሆን ይፈልጋል። ፍሪምፖንግ በገበያ ላይ ካሉት በጣም ኃይለኛ የኋላ ተከላካዮች አንዱና ጎበዝ አስተዋጽኦ አበርካሽ ተደርጎ ይወሰዳል። ባርኔስሎት የመጀመሪያ ውድድር ዘመን ላይ ብዙ ኢንቨስት ሲያደርጉ ፕሪሚየር ሊጉን ካሸነፉ በኋላ ቀያዮቹ በዚህ ክረምት ብዙ ብዙ ጉዳዮችን ይፈጽማሉ ተብለውም የሚጠበቁ ክለቦች ናቸው። የባየር ሙኒሽን ዳይሬክተር ፈርናንዶ ካሮ ሊቨርፑል የቀኝ ተከላካያቸውን ጀርሚ ፍሪምፖን ጋር ምንም አይነት ግንኙነት እንደሌለው ቢገልጹም ነገር ግን ሻምፒዮናዎቹ ወደ 30 ሚሊዮን ሮ የሚጠገኘው ለማፍረሻ እንደሚያቀርቡ የሚናገሩ ዘገባዎች እየወጡ ይገኛሉ። የትሬንት አሌክሳንደር አርኖልድ የክረምት መውጣትን በመጠባበቅ ሊቨርፑሎች በፍሪምፖንግ ላይ አይናቸውን አዘጋጅተዋል እና በቅርብ ጊዜ ላጥቂው የመጀመሪያውን ስምምነት ለማጠናቀቅ ቋት ላይ ናቸው ሲል ዘግቧል። ፍሪምፖ ከሊቨርፑል ጋር በግል ውል ላይ ከወዲሁ ስምምነት ላይ መድረሱንም ተናግረዋል። ይህም የቀኝ መስመር ተከላካዩ ከሊቨርኩሰን ጋር ያለው ውል የውል ማፍረሻን የሚያካትት በመሆኑ በጣም የተወሳሰበ የድርድር አካል ሊሆን ይችላል እየተባለ ነው። ያንቀጹ ትክክለኛ ዋጋ ከራካሪ ቢሆንም ነገር ግን ከ35 እስከ 40 ሚሊዮን ፓውንድ መካከል ለመቀመጥ ተቀባይነት አግኝቷል። ተጫዋቹ ከፍሪምፖን ጋር ስምምነት ከተጠናቀቀ በኋላ ሊቨርፑል ሊቨርኩሰንን በማነጋገር አንቀጹን ይዳሰሳል ተብሎ ይጠበቃል። እንደ ካሮ ገለጻ ይህ ሊሆን እንደሚችል የሚጠቁም ምንም ነገር እስካሁን የለም። ጀርሚ ፍሪምፖን ከእኛ ጋር ረጅም ኮንትራት አለን፣ እርሱም የመውጫ አንቀጽ አለው፣ ነገር ግን በአሁኑ ጊዜ ስለየትኛውም ዝውውር አናውቅም ሲል ለስፖርት ዴ ተናግሯል። የፍሪምፖንግ ወደ አንፊልድ የሚደረገው ጉዞ ቅርብ ነው ተብሎ ይታሰባል። ይህ ሁሉ በቅርቡ ሊለወጥ ይችላል። ነገር ግን ዘ ታይምስ ጋዜጣ እንዳለው ሊቨርፑሎች የፍሪምፖንግ የስምምነት አንቀጽን ለማግኘት በዝግጅት ላይ ሲሆኑ በዚህ ዘገባ መሰረት በ30 ሚሊዮን ፓውንድ የተቀመጠ የውል ማፍረሻ ነው። ፍሪምፖንግ ወደ አንፊልድ የመሄድ ፍላጎት ያለው ሲሆን ቀዮቹ መቶ ሃምሳ ሚሊዮን ዩሮ ሊያወጣ በሚችል የብሎክበስተር ዝውውር ሊወስዱት ይችላሉ። ይህ እንደተጠናቀቀ አማካዩ ፍሎሪያን ዌርትዝ ሊከተለው ይችላል። የማንቸስተር ሲቲ ኢላማ የሆነው ዌርትዝ ወደ ባየር ሙኒክ ሊቀላቀል እንደሚችል እየተገመተ ሲሆን አንዳንድ ዘገባዎች በሁለቱ ወገኖች መካከል ስምምነት መጠናቀቁን የሚጠቁሙ ቢሆኑም ካሮ ደጋፊዎችን ሁሉንም ግምቶች እንዳታምኑ ሲል ተናግሯል። ከሰባት ዓመት በፊት በእግር ኳስ ስራ ስጀምር ወሬው ትንሽ አስገርሞኛል ብሏል። ቀስ በቀስ እየተሳተፍኩ ሲሄድ ሁልጊዜ የተለያዩ ፍላጎት ያላቸው ወገኖች አሉ፣ የተለያዩ ፓርቲዎች አሉ፣ የተለያዩ ግንኙነቶችን እናደርጋለን። በእውነቱ ወሬው ከየት እንደሚመጣ ለማወቅ በጣም ከባድ ነው። ነገር ግን በጣም የሚገርሙኝ ብዙ አሉ ማለት አለብኝ ብሏል። የ2024/25 የፕሪሚየር ሊግ የወቅቱ የወጣት ተጫዋች እጩዎች ዝርዝርም ይፋ ሆኗል። የወቅቱ ወጣት ምርጥ ተጫዋች ተብሎ ለመመረጥ እየተፋለሙ ያሉት ስምንት ተጫዋቾች ሲሆኑ ከ23 ዓመት በታች መሆናቸውም ታውቋል። ከነዚህም መካከል የቼልሲው ኮል ፓልመር ሻምፒዮንነቱን ለማስጠበቅ የሚፈልግ ተጫዋች ሆኖ እየተወዳደረ ይገኛል። የአርሰናሉ የኋላ ደጀን ዊሊያም ሰሌባ ከእጩዎች መካከል ይጠቀሳል። ከ23 ዓመት በታችና ከዛ በታች በመሆን የውድድር ዘመኑን የጀመሩ ተጫዋቾች ለዚህ ዓመታዊ ሽልማት ብቁ ናቸው። ይህም ከ2019 20 ጀምሮ የሊቨርፑሉ ትሬንት አሌክሳንደር አርኖልድ ሲያሸንፍ እንደነበር የሚታወስ ነው። ባለፈው የውድድር ዘመን ሽልማቱን ያገኘው የቸልሲው ኮል ፓልመር ነው። የፕሪሚየር ሊግ የወቅቱ ምርጥ ወጣት ተጫዋች እጩዎችም ሊያም ዴላፕ ከአይፕሲዎች ታውን፣ አንቶኒ ኢላንጋ ከኖቲንግሃም ፎሬስት፣ ሪያን ግራቨንበርህ ሊቨርፑል፣ ዲን ሁይሰን በርንማውዝ ኮል ፓልመር ቸልሲ፣ ጆዋው ፔድሮ ብራይተን ሆቫልቤን፣ ሞርጋን ሮጀርስ አስቶን ቪላ፣ ዊሊያም ሳሊባ ከአርሰናል የተመረጡ ተጫዋቾች ናቸው። የአይፕሲዎች ታውኑ ሊያም ዴላፕ የወራጅ ቡድንን በመወከል የመጀመሪያ ወጩ ነው። ኖቲንጋም ፎረስት በዚህ ወድር ዘመን የአውሮፓ ተፎካካሪዎችን ያስገረመ ሲሆን የማልሜዳው ሞርጋን ጊብስ ዋይትም ለዚህ ወድር ዘመን የዓመቱ ኮከብ ተጫዋች ዝርዝር ውስጥ መካተት የቻለ ሌላኛው ተጫዋች ነው። አሌክሳንደር ኢሳቅም በኒውካስል ቤት ሌላኛው ተመራጭ ነው። 23 ጎሎችን አስቆጥሯል። አሁንም በሚቀጥለው የውድድር ዘመን መሻሻል የሚችል ይመስላል። ለዚህም ነው ኒውካስሎች እሱን ለመልቀቅ 150 ሚሊዮን ፓውንድ የጠየቁ። የክረምቱ ዝውውር እየተነገረለት ያለው የብሬንት ፎርዱ ብሪያም ቤሞ ባለፈው የክረምት ኢቫን ቶኒን መልቀቅ ተከትሎ የተሰጠውን ተጨማሪ ኃላፊነትም ወስዶ ሲያገለግል እንደነበር የሚታወስ ነው። እንዳጥቂም ሆነ የክንፍ ተጫዋች በመጫወት ላይ ያለው ፈረንሳዊው እስከ ዛሬ 18 ጎሎችንና ሰባት አሲስቶችንም ማድረግ ችሏል። የወቅቱ ምርጥ ተጫዋች ሽልማት የአርሰናል ብቸኛ እጩ አማካዩ ዴክላን ራይስ በመሆን ተመርጧል። ለመድፈኞቹ ወሳኝ በነበረበት ወቅት ዴክላን ራይስ ለሚኬል አርቴታ ቡድን ሁሌም መገኘት የቻለ ተጫዋች ነው። በጨዋታው ላይ ከዋና የመከላከል ስራው ጎን ለጎን በሂደቱ የሜዳ ላይ መሪ ሆኖ ብቅ ብሏል። እንዲሁ መሐመድ ሰላህ ለሽልማቱ ግንባር ቀደም ዕጩ ሳይሆን አይቀርም እየተባለ ነው። በእውነቱ ታላቅ አመትን ያሳለፈው ግብፃዊው የሀያ ስምንት ግቦች ባለቤትና የአስራ ስምንት አሲስቶች ባለቤትም መሆን የቻለ ተጫዋች ነው በዚህ ዓመት። ይህም በሱ ውስጥ ስፍር ቁጥር የሌላቸውን ሪከርዶችን ማስመዝገብ ችሏል። ይህ የምንጊዜም ታላቅ የፕሪምየር ሊግ ሲዝን አንዱ ነው እና ሳላ ሁሉንም ያደረገው በሊቨርፑል የወደፊት ቆይታው ዙሪያ ያለውን እርግጠኛ ለመሆን ጫጫታ እየከለከለ ነው። ሌላኛው ተመራጭም ሪያን ግራቨንበርግ ነው፣ በሊቨርፑል ቤት ማለት ነው። እንግዲህ በሊቨርፑል ቡድን ሌላኛው ጫፍ ላይ ሳሊ ማኒክ ቨርጅል ቫን ዳይክ ይገኛል። ይህንን ሽልማትን በ2018/19 አሸንፏል። በስሎት ስር ወደ ቅድመ ደረጃው መመለስ የቻለ ተጫዋች ነው። ልክ እንደ ሳላ ሁሉ ሆላንዳዊ ተከላካይ ከሜዳው ውጭ የታዩትን ድራማዎች በሙሉ ለሜዳ የማይረሳ ጨዋታ አድርጓቸዋል። የኖቲንግሃሙ ክሪስ ውድ ያስቆጠራቸው ሃያ የፕሪሚየር ሊግ ግቦች ፎረስት በደረጃ ሰንጠረዡ ላይ በተሻለ ቦታ ሲያስቀምጡት፣ እነዚያ ጥቃቶች በሚያስደነግጥ መልኩ ውጤታማ በሆነ መልኩም መቀመጥ ጭለዋል። በዚህ ዓመት ሰላሳ አራት ዓመቱ ቢሞላም የህይወቱን ምርጥ እግር ኳስ እየተጫወተ ነው ሊባል ይችላል። ወደ ማንቸስተር ሲቲ ቤት ስንድ የማንቸስተር ሲቲው ኤርሊንግ ብራውት ሃላንድ የማንቸስተር ሲቲ የቡድን አጋሮችን አስከፊውንና ተስፋ አስቆራጭ የውድድር ዘመን ለመከላከል ሰበብ መፈለግ እንደማይችሉም ነግሯቸዋል። ሲቲ አሁንም ዘመቻውን በሁለተኛ ደረጃ በሂሳባዊ ስሌት መሰረት ማጠናቀቅ ቢችልም ከተጠበቀው በታች መውደቃቸው የሚካድ አይደለም። የፔፕ ጋርዲዮላ ቡድን ከሻምፒዮኑ ሊቨርፑል በ18 ነጥብ ዝቅ ብሎ ሲገኝ በጥቅምት ወር መጨረሻ ጀምሮ ማሽቆልቆሉ የሚታወቅ ነው። በሁሉም ውድድሮች ባደረጋቸው 13 ጨዋታዎች አንድ ጊዜ ብቻ ነው ማሸነፍ የቻሉት። ሲቲዎች በአራተኛው ዙር የካራቦ ካፕ ተወግደው በቻምፒየንስ ሊጉ ብዙም ብቃት ባለማሳየታቸው ምክንያት ወደ ምድብ ድልድሉ በቀጥታ ማለፍ ተስኗቸው በመጨረሻ በሪያል ማድሪድ ተሸንፈው ከውድድር ተሰናብተዋል። ሆኖም በዘንድሮ የውድድር ዘመን ለስማቸው ክብር አሁንም በኤፍ ኤ ካፕ ክብር ለፍጻሜ የደረሱ ሲሆን ለዋንጫ የሚፋለማሉ። ኤርሊንግ ብራውት ሃላንድም ለቢቢሲ ስፖርት እንደተናገረው ይህ የውድድር ዘመን ከባድ ነበር ብሏል። ብዙ ጨዋታዎችን መሸነፍ ጥሩ አይደለም አሰልችና አስደሳችም አይደለም። ለዛም ነው በጥሩ ሁኔታ መጨረስ እና ዋንጫ ማግኘት ያለብን ብሏል። ዌምብሌ መድረስ ጥሩ ልማድ ነው እና ዋንጫዎችን ማንሳት ሁሌም አስፈላጊ ነው። ለመጫወት የኤፍ ኤ ካፕ ፍጻሜ አለን እናም በአስፈሪው የውድድር ዘመን አሁንም ይህንን ማድረግ ችለናል። የባላንዶር አሸናፊው ሮድሪ በሴፕተምበር ወር በጉዳት ተገልሏል። በርካታ የመሃል ተከላካዮች በሁሉም የውድድር ዘመን በአካል ብቃት ጉዳዮች ተሰቃይተዋል። ሃላንድ ራሱ በቁርጭምጭሚት ጉዳት ከአንድ ወር በላይ ማምለጡ የሚታወስ ነው። ነገር ግን ይህ የኖሮ ኢንተርናሽናል ሲቲ ከጉዳት ሪከርዱ በስተጀርባ መደበቅ እንደማይችል አጥብቆ ተናግረዋል። በዚህ የውድድር ዘመን በበቂ ሁኔታ አልተረጋጋንም እናም በቂ ጨዋታዎችን አላሸነፍንም። በትላልቅ ጨዋታዎች የተሻለ እንቅስቃሴ ማድረግ አለብን። በቂ ተከታታይ ጨዋታዎችን አላሸነፍንም። በእርግጥ በውድድር ዘመኑ በሙሉ ጉዳት ደርሶብናል። ነገር ግን ሰበቦችን መደርደር አያስፈልግም። እያንዳንዳችን በበቂ ሁኔታ ጥሩ አልነበርንም እና በጥሩ ሁኔታ ላይ አልነበርንም ብሏል። ስለዚህ ጥሩ ብቃት ላይ ካልሆንክ በዚህ አገር ጨዋታዎችን ማሸነፍ አትችልም፣ ምክንያቱም ይህ የእንግሊዝ ፕሪምየር ሊግ ነው ሲል ገልጿል። እንግዲህ በዛሬው የእንግሊዝ ፕሪምየር ሊግ ተጠባቂ ማንችስተር ዩናይትድ ከቼልሲ የሚያደርጉት ጨዋታ ይጠበቃል። ይህ ጨዋታም እንግዲህ ለማንቸስተር ዩናይትድ ቫሊውለስ የሆነ ጨዋታ ነው። ምናልባትም ለአውሮፓ ሊግ ፍጻሜ የሚጠበቅ ክለብ ስለሆነ ማንቸስተር ዩናይትድ ብዙሃኑን ተጫዋቾችን አሳርፎ ሊገባ ይችላል እየተባለ እየተነገረ ነው የሚገኘው። በእርግጥ ቸልሲም ለኮንፈረንስ ሊግ የበቃ ክለብ ነው። በኮንፈረንስ ሊግ የዋንጫ ጨዋታውንም የሚያደርግ ይሆናል። እንግዲህ እነዚህ ተጫዋቾች እነዚህ ክለቦች ለየት የሚያደርጋቸው ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ከወራጅ ቀጠና የተወሰኑ ነጥቦችን ብቻ ራቅ ብሎ አስራ ስድስተኛ ደረጃ ላይ የተቀመጠ ክለብ ሲሆን፣ የለንደኑ ቸልሲ አሁንም ድረስ በቻምፒየንስ ሊጉ በቀጣይ ዓመት ማለት ነው ለመሳተፍ ከሌሎች ኃያላን ክለቦች ጋር ፍክክር የሚያደርግበት ጨዋታ ነው የሚሆነው። ስለሆነም በተለይም ቸልሲ በሙሉ በቋሚ አስራ አንድ የሚገባ ሲሆን ማንቸስተር ዩናይትድ ግን ቋሚ ተጫዋቾችን ያሳርፋል ተብሎ ነው የሚጠበቀው። ምናልባት ግን በማንቸስተር ቤት የማንቸስተር ዩናይትዱ አሰልጣኝ ሮበን አሞሪም ከፍተኛ ትችትን እያስተናገዱ ስለሆነ ይህንን ጨዋታ በተለየ መልኩ ይመለከቱታል ተብሎ ይጠበቃል። የመጀመሪያው ሶስት ነጥብ ያገኙበታል ተብሎም የሚጠበቅ ጨዋታ ነው። ምናልባት የኤንዞ ማሬስካው ቼልሲ የቀጣይ ዓመት የቻምፒየንስ ሊግ ክብሩን ለማረጋገጥ ይህንን ጨዋታ ከፍ አድርጎ እንደሚጫወተው ይጠበቃል።